ልጅ አደገኛ አጋችው ካልሰጠው ደግሞ ያሰጋኛል። አግቶ የነበረ ሰው ነው። ለአንተ ያላዘነ ደግሞ ለኔ ሊያዝን አይችልም። እችልሽ ቆሻሻ ሰው ነሽ። ሁሉን እኮ ይቅርብ ላይኝ አላባኝ። እኔን ስታሰቃይ ከኖርሽ በኋላ እንደገና ገንዘብ ትጠይቂኛለሽ። ደሪነት ማስቃጠል በቃ ግደለኝ፣ የሌለኝን ከታምች ይሰጣለሁ። መጀመሪያም አጋጁ ሰውዬ ሲነግራት ነበር ለቲና ማለት ነው አስጠንቅቋትም ነበረ የጠየኩሽን አንድ ሚሊዮን ብር ካላመጣሽ እገልሻለሁ ብሏት ነበረ እና አሁን ው በስተመጨረሻ መጨረሻ እሷ ሰክራ ብቻዋን ስትሄድ በጩቤ ሊወጋት ነው። እንግዲህ የተፈጠረው ነገር እንግዲህ ወግቷታልም ወይስ አልወጋትም? እንዴትስ ሆነች? ማለት አግቷታል ወይስ ወግቷታል የሚለውን ነገር ስንመለከት አጋቹ እሷን ወግቶ የሚጠቀመው ነገር ስለሌለው ቀጥታ አግቷታል ማለት ነው። ምክንያቱም እሱ የሚፈልገው ገንዘብ ነው። ገንዘብ ያስፈልገኛል፣ በዚህ ሰዓት እኔ በአንቺ ምክንያት በጣም ብዙ ችግር ደርሶብኛል፣ ስለዚህ ገንዘብ ያስፈልገኛል ብለዋል። እና ያው እሷ መጀመሪያውኑ የማይሆን ነገር እንግዲህ አባባን አግቼ ገንዘብ አገኛለው ብዙ ነገር አደርጋለሁ ብላ የማይሆን ሰው ጋር ነው መጀመሪያውንም የተገናኘችው፣ ሳታስብ ሳታመዛዝን። ስለዚህ ይሄ ያገኘችው ሰውዬ ደግሞ እሷን ከማሳቀቅ እና እንደውም ከማሳቀቅ ከመናገር ከመጨቃጨቅም አልፎ ጭራሹንም አግቷታል ማለት ነው። አሁን ላይ ቲና ምን ሊገጥማት ይችላል? እንግዲህ ቲና በጣም ብዙ በሰው ላይ አመፅ ስታደርግ ነበረ። ስለዚህ ለፍቻ ያለው ደክም ያለው የላቬን ገንዘብ አምጭ ነው ያላትኝ። እሷ ደግሞ ይህን ገንዘብ ከየትም ማምጣት አትችልምና። እኔ ድፍረቷን የገረመኝ የድፍረቷ ድፍረት እንግዲህ የካሊብን አባት ማለትም ሽማግሌውን ሄዳ ገንዘብ ፈልግ ነበረ ብለዋለች። የምን ገንዘብ ሲላት ጭራሽ ለአጋቹ እንደምትሰጠው እናም ደግሞ አጋቹ ጨካኝ እንደሆነ ጭምር ለአባባ ተናግራለች። አባባም ለአንተ ያራራ፣ ለእኔ እንዴት ይራራልኛል? በጣም ጨካኝ እንደሆነ ታውቀው እናም ጨካኝነቱን ታውቃለህ። ያ ጨካኝ ሰውዬ ነው። እኔ በክፉ ቀን በምን ቀን እንደተዋወቁት አላውቅም። ብቻ ያን ያንተን አግቶ የነበረው ሰውዬ አሁን እያስፈራራኝ ነው። ገንዘቡንም ካልሰጠውት ሊገለኝ ሁላ ይችላል። እና እባክህ አባዬ ይቅርታ አርገልኝለ፣ እባክህን አሁንም ተለመነኝና አንድ ሚሊዮን ብር ብድር አበድረኝ ብለዋለች። እናት አደ ለምን አስጩ ምስጩ ነው ያላት አባባ ብር ፈልጉ አደለ ብር ስጩ አዎ ግን እኮ ብር ስለሌለኝ ከአንተ ፈልጌ ነው ብላ እንግዲህ አንድ ሚሊዮን ብር ብድር ጠይቃለች ከአባባ አባባ የመለሰላት እሱ ሳይሆን በእኔ ላይ ጨክኖ የነበረው አንቺ ነሽ ጨክነሽብኝ የነበርሽው ስለዚህ ለአንቺ የሚሆን ደግሞ ምንም ገንዘብ የለኝም ግን እኔ ምለው ምንም አታፍሪዋ ማፈሪያ ቤስ ነሽ እንዴት ከእኔ ገንዘብ ትጠይቂያለሽ ብሏታል እውነት ለመናገር ያን ሁሉ ግፍ ካደረገችበት በኋላ መጥታ ገንዘብ መጠየቋ በጣም ያሳፍራል። ነገር ግን እሷ የመለሰችው መልስ ምንድን ነው? እኔ የጠየቅኩ እኮ አፓዬ ሌላ መሄጃ ሌላ ማዋየ ሌላ ማማክረው ሰው ስለሌለኝ ነው። ስለዚህ ባክህን እርዳኝ ባክህ ታረዳኝ ብለዋለች። አባባም በፍጹም ነው ያላትን። የምለው የሰው ድፍረት እና እንግዲህ አሁን ብቻዋን ቀርታለች። ዳኔ አንዳንድ ነገሮችን በሀሳብ ከእሷ ጋር የቆመ መስሏታል። ነገር ግን ከእሷ ጋር የቆመው እሷ እንደምትፈልገው እሷ እንዳለችው እሷ የምትለው እንዲያደርግ ሳይሆን አባባ ሰልል ስላለው ነው። ሰልልልኝ፣ ተከታተላት ስራችን ኮ አልጨረስክም፣ ልጅ ዳኒ ወዴት ነው የምትሄደው? ብለው እንግዲህ አባባ ዳኒ እዚያው እንዲቀመጥ። ወደ ቤተሰቦች ሊሄድ ነው፣ ቤተሰቦች ጋር ነው የነበርኩት አሁንም ሄዳለሁኝ ብሎ ነበረ። እና አባባ ያስቀሩት ምን ለማድረግ ነው? ዳኒ እንዲያግዛቸው ነው። ማለትም ቲና አሁን ላይ የምታደርገውን አንድ በአንድ እርምጃ ዳኒም እንግዲህ ትዕዛዙን ፈጽሟል። ምን አድርጓል? ሄዶ ለአባባ አባዬ ስለ አንድ ሚዲያን ብር እኮ አዋየችኝ፣ ብር ከየት ላምጣ እያለች ነው ብሎ ሲጠይቅ አባባም እሺ ሀምሳ ሺህ ብር አለ ብለህ አባብላት ብሎታል። እንግዲህ የማተለያ ሲስተም ነበረ። እሱም እንግዲህ ዳኒ የያዘውን ማለትም አባባ ያሉትን ይዞ ሄዶ አምሳ ሺህ ብር እንኳን አግኝተናል ብለዋታል። ምን ይሰራልኛል፣ አምሳ ሺህ ብር ነው የምፈልገው፣ አንድ ሚሊዮን ብር ነው። አንተ ትቀልዳለህ እንዴ? ለማንኛውም መስከር ከፈለክ ና እኔ ጋ ብላ፣ ፏ ብልጭ ውላ ሄዳ ሳክራለች ማለት ነው። ከስካር በኋላ የገጠማት ነገር ስቃይ፣ መከራ፣ ድካም፣ ብዙ ነገሮች ማለት ነው። ያም የሆነው ምክንያት ደግሞ በራሷ ችግር ነው። ራሷ ናት። አንዳንዴ ራሳችንን የምናስንቀው ራሳችንን እንድንጠላ የምናደርገው ራሳችንን የምናወርደው በራሳችን ጊዜ ነው። እዚ ጋ እንግዲህ ቴና በራሷ ቅሌት በራሷ ጊዜ ነው። አባባን አግቼ አፍኜ ገንዘብ ትቀበላለሁ እንዲያረጋለሁ ብላ በቃዠቹ ቅዠት መሰረት ቅዠቷ መቃዠት ሆኖባት ማለት ነው። አንድ ሚሊዮን ብርም አላገኘችም ለሰውየው የምሰጠው። ስለዚህ ሰውየው አግቶ ፈተናዋን መከራዋን ስቃዋን እየበላ ትገኛለች። እንዴት ነው ቲናዬ ያማል እንዴ ሲመቱ ብሎ መጠየቅ ጥሩ ነው አሁን ላይ። ምክንያቱም አባ አባት አግተው እያለ ምታው ና ምታው ና ደብድበው እንዴ የከፈልኩ ልደበድበው አይደለ? እንደ ሲጀመር እስከ ሞትስ ድረስ ተነጋግረን የለ እንዴ እኔ እኮ ግደለው ካልኩ መግደልም አለብ፣ እያለች ስትዘባበት የነበረችው ትናንትና ቴና አሁን ላይ በችግር ላይ ትገኛለች ማለት ነው። እንግዲህ አጋቹ ምን ሊያረጋት ይችላል? እንደው ገድሏት ይሆን? ደብድቦ አስሮ ደብድቧት ይሆን ስንል ነገ በእኔ ማለት መልካም ነው። የሆነ ነገርን ስናደርግ ነገ በኔ ካላልን ዛሬ ኑሬ እኔ ከሞትኩ ሰርዶ ይብቀል የሚባል ሕይወት ለማንም እንደማይጠቅም በቲና ተመልክተናል። እና ድራማ ስናይ ትምህርት ትምህርቱንም ብንወስድ ጠቃሚ ስለሆነ ነው የማካፈላችሁ። እኔ ቲና በጣም ምታሳፍር ምታሳዝን ሴት ናት። በባሏ ላይ ሌላ ባል ወንድሜ ብላ ማምጣቷ ሳያንስ ጭራሽ የቤቱን ቤቱን ንብረቱን፣ ገንዘቡን፣ ድርጅቱን፣ ምኑን በእኔ ስም እስካላደረግ ድረስ ከዚህ ነቅነቅ አትልም ብላ አባባል በማስፈራራት በጣም ብዙ ገንዘብ ለመቀበል እንደውም ምንም ነገር ሌላ ማለት እንደዚህ አሁን ቢያንሳጋችሁ አንድ ሚሊዮን ብር ነው ያለው። ሰው እኮ ብር ሲጠይቅ ገንዘቡን መጠን ተናግሮ እኮ ይጠይቃል። እሷ እኮ እንደዛ እኮ አይደለም። እሷ እኮ ያለችው ሙሉ ንብረትህን በእኔ ስም አዙር ነው። የዚህን ያክል ጨካኝ የነበረች ሴት አሁን እንግዲህ እግር ተራ ይረግጣን፣ እሷም ታግታ ቁጭ ብላለች። የሚጠይቃት አለመኖሩ ደግሞ በጣም ሆኖ የሚያስፈራ ነው። እሷ ዳኒ ቢያንስ ከጎኔ ነው ዳኒ እንኳን ይጠብቀኛል ብላ ና እንሂድ፣ አብረን እንጠጣ፣ አብረን በጭራሽ እኔ ምን ሊያደርግልኝ። ደግሞም መጠጣት ከፈለግሽጎ እኮ ቤትን ማስመጣት እንችላለን ብሏት ነበረ። እሷም አይ ለቤት ለቤትማ ምን ያደረግልኛል፣ የምፈልገው ሄጄ መጠንበዝ ነው፣ እጄ እዛ ስክር ማለት ነው ብላ እንግዲህ፣ ያሰበች ተሳክቶላት፣ ሄዳ ሳክራ ነበረ። አጋቹ መጥቶ አፍኖ ወስዷታል ማለት ነው። እንደ ወሰዳት ራሱ እያየ ሰው አለመኖሩ ደግሞ ሌላው ችግር ነው። እና አሁን ላይ በነገራችን ላይ ቲና ዳኒ ከእሷ ጋር የሆነ መስሏታል ዳኒ ከእሷ ጎን በፍጹም ነው የማይሆነው እንደውም እሷ ተናዳ ብዙ ነገር ስታደርግ ነበረ እሱ ግን የተናደደበት ምክንያት እንዴት አባባ ለካሊብ ለምን አይነግረውም እንዴ ካሊብ ሚስቴን ይዞ መኝታ ቤት እስኪገባ ድረስ እኔ እሱ ያልኩትን ማለትም እሱ ቲናን ተከታተል ስላለኝ ሳላስነቃ ሳላስባነን ቲናን እየተከታተልኩኝ ነው ከስር ከስር እንጂ ምን አድርግ ያለውኝ እንዴት አባባ ዝም ይላል ሚስቴን ይዟ ሲደንስ ሚስቴን ይዟ ጭራሽ ምኝታ ክላስ ድረስ ሲሄድ እንዴት አባባ ዝም አለ ብሎ በጣም ተናዶ አባባንም ተቀይሟቸዋል። ምክንያቱም አሁን ላይ እሱ እየታዘዘ ነው ያለው። ትናንትና ለሰራው ነገር፣ ትናንትና ለበደለው በደል አሁን ላይ ማስተካከያ ብዙ እየጣረ ብዙ ማለት ብዙ የሚችለውን ያክል እየጣረ ነው ያለው እና ስለዚህ እኔ በዚህ ሁኔታ ላይ እየጣርኩ እያለሁ እንዴት አባባ አይናገር? እውነት ለመናገር አዎ አባባ መናገር ነበረበት። ነገር ግን ቴና መናደድ ስላለባት ተብሎ እንግዲህ በራቱ ሰዓት ላይ ካሊብና ኤደን ካሊብና ኤደን ሲደንሱ ያልተናደደው አባባ እና ሁለታቸው ራሳቸው ብቻ ናቸው። ምክንያቱም ትሁትና ዳኒ በጣም ነው የተናደዱት። ቴና ያው በጣም ማለት ነው። እንግዲህ ካሊብና ኤደን ደንሰዋል፣ ጨፍረዋል። ይሄ ብቻ አይደለም፣ ጭራሹንም መኝታ ክላስ ድረስ ይዟት ሄደዋል ማለት ነው። እንግዲህ መኝታ ክፍል የሄዱት ቲናና ዳኒ እነሱ ያደርጉ እንደነበረው መጥፎ ድርጊት ባለጌ ነገር ሊያደርጉ አይደለም። እነሱ የሄዱት ሁለቱን ለማንጨርጨር ሁለቱን ለማካተል ነው። በጣም የሚያሳዝነው ግን ከነዚህ ከሁለቱ እነዚህ ሁለቱ እኮ የሌባ አይነደረቅ መልሶ ልብ ያደርቅ በተለይ ቲና ስለዚህ ትናንት እነሱ ሲተገብሩ ስለነበረ ብዙም ኬር አይሰጣቸውም እንዳያው ተናደዋል። ግን ኖርማል ነው ለነሱ። ይልቁንስ የተናደደችውና የበገነችው ትሁት ነች ማለት ነው። ትሁት የተናደደችበት ምክንያት ከልብዋ ስለምትወደው ነው። እነዚህኞቹ የማስመሰል ነው። እውነተኛ ፍቅር ሆነ አያውቁትም። በተለይ ቴና ፍቅር አታውቅም። ፍቅር ምንድን ነው? ፍቅር ማለት ምን ማለት ነው? ፍቅር ማለት ራስን ለሌላ ሰው አሳልፎ መስጠት ማለት ነው። ይሄንን ምንነትና ማንነት ደግሞ ቴና ጋር ስለማይታወቅ ቴና ጋ ያለው ንዴት፣ ቴና ጋ ያለው ኮምፕሌክስ፣ ቴና ጋ ያለው ቅናት ነው እንጂ እውነተኛ ፍቅር ቲናጋ ስለሌለ ስሜቱን አታውቀውም። ትናደዳለች። ኦፍኮርስ ትናዳለች። የተናደደችበት ምክንያት ደግሞ ለምን ካሊብ ከሄደንጋ እንደዚህ አደረገ። ግን ካሊብ ምኗ ነው? የወረቀት ባሏ ነው። እና በጣም የምታሳፍር ሴት ናት። አሁን ላይ ግን ታግታለች። እገታው እንዴት ነው እንዳባባ አሳሯን እያበላት ይገኛል አባባ። ናምታው እስኪ ናምታይን ሽማግሌ እያለ ስታስመታ የነበረችው ቴና አሁን ላይ እሷ በእንግልት በስቃይ ላይ ትገኛለች ማለት ነው። ካሊብ ደግሞ ከኤዱ ጋር አለም ዘጠኝ አስረኛው ቃጤ እያለ ነው። እዚ ጋር ትሁት ብግን ርርቅጥል ብላለች። ምክንያቱም እሷ ታፈቅረዋለች ትወደዋለች። ካሊብ ደግሞ ወይ አፈቅርሻለሁ አላለም። በእርግጥ እውነት ለመናገር አሁን ላይ በካሊብና በኤደን ግንኙነቱ ወይም ደግሞ በፌስ በፌክ የሚሆን እውነት የሚሆን ዝሮ ዝሮ አሁን እያደረጉት ያሉት ለማስቀናት ነው። ግን ቢቀጥል ይቀጥላሉ አይቀጥልም ወይ የሚለው እንዳለ ሆኖ ግን ቢቀጥል እንኳን የምትናደደውና የምትጎዳው ትሁት ነች። ለዚህም ነው ኤደን መጥታ ምን ሆነሻል ትሁቴ፣ ምን ሆነሻል ስትላ ጊዜ ምንም አልሆንኩም ምን ሆንኩኝ የተናደድኩ መስላሉ? ስትል ጊዜ አንዴ፣ በጣም ነው የከፋሽ፣ በጣም ነው የተናደድሽው፣ ምን ነው ስትላት፣ እንግዲህ ትሁትም ቆይ አንቺ ከካሌብ ጋር የምታደርጉት ነገር ጥሩ ነው ብለሽ ታስቢያለሽ? ብላታለች። እና እሷም ምን ነው ችግር አለ እንዴ ምን ነው ችግር አለ ብላ ስትጠይቃትም፣ እንግዲህ ትሁት ደግሞ አይ እንዴት ማለት እንዴት አስብሽው? ቆይ ባለፈው ካሌብን መውደው መስሎሻ እያገዝሽ ነበር አደለ? ስትላት ው እኔማ እሱን ወደድሽው ብዬ ታይኝ እስቲ ብዙ ነገር እየለፋሁ አንቺ ግን ያደረግሽው ነገር በጣም ይገርማል። ምክንያቱም ካሌብን አልወደውም ብለሽ አከሰርሽኝ፣ ሌላ ሰው ነው የምወደው አልሽኝ። ስለዚህ አንቺ ቤ ስትይ እኔ ደግሞ ለቀማረኩት ብላ የውነት፣ የውነት፣ የውነት እንዴ ኤዱ ምናግቷት ነው? የእውነት ነው የወደደችው እኮ ልጁን የምር የምነት የወደደችው በጣም ተሳፍረው የምር። ምክንያቱም እሱን ብሏት አለኝ አይደል? እንዴት እንደተናደዱ እንዴት እንደተቃጠሉ በር ዘግተው ያልቅሱ ማለት። በምኑ ነው የተናደዱት? አብረን በመሆናችን ወይስ በማስመሰላችን? አብረን በመሆናችን ነዋ እያለች ፍቅር ልትጀምር አስባለች። ይሄ ብቻ አይደለም፣ ለዳኒ ምን ብለዋለች? ከአንተ የተሻለ ሰው ሳላገኝ አልቀረሁም። ስለዚህ መንገዱን ጨርቅ ያርግልህ። አንተና እሷ ማለት መቼም ቢሆን የማትለወጡ ምንም ምንም ሊለውጣችሁ የማይችል እንግዲህ የመቀየር ህልምም ተስፋም የሌላችሁ የአንድ ዛፍ ፍሬ ናችሁ ብላ ኤዶ ወይና ተናግራለች። እዛ ጋ ሊያስረዳትን ቢሞክር እንዳታስረዳኝ። እንዴ፣ አንዳንድ ጊዜ እኮ ሰውን ጥፋተኛ አድርገን ስንስል ሊያስረዳ ሲሞክር እህ ብለን ካልሰማን፣ እንዳታስረዳኝ በቃ አስረዳሽማ። ጉድ እኮ ነው። እና እዛም ጋር ያየችው ነገር ተስፋ አስቆርጧታል። ለመረዳት ለመስማት ዝግጁ አይደለችም። እኔ ምለው አሁን ላይ እኮ ዳኒ እንደተቀየረ ግልጽ ነው፣ ለእሷ አለታያት ያለው በምን ሂሳብ እንደሆነ ባይገባኝም ማለት ነው። እና ዳኒ ተለውጧል፣ ተቀይሯል። ኤደን ግን እውነተኛ እውነተኛን በለዋን፣ በለው ብቻ እንደሷ ትክክል ነ ብላ ያሰበችው ከካሌብ ፍቅር ይዟታል ማለት ነው እና እንግዲህ ፍቅር ይዟታልኝ በጣም ነው የሚያሳዝነው። ስለዚህ እውነተኛ እንዲሆን እንዲቀጥል በጣም ነው የምትፈልገው ኤደን። በእርግጥ ካሊብ ግን ይፈልጋሉ ስንል ካሊብ አይፈልግም። ምክንያቱም ነግሯታን ላስብ ሲጀምር እሱ ላያስብበት ነው ያላት። እሷ ናትኝ ዘላ ብዙ ነገር እያደረገች ያለችው። ማታ ላይም አባባ ነው ራትም የጋበዛቸው ራት መ እንግዲህ በዛ ምሽት በመጠጥ ሰዓትም አብረው ሲጨፍሩ ነበረ። ወደፊት ግን ሁለቱ ጥንድ ሊሆኑ ይችላሉ ወይስ አይሆኑም፣ ምንስ ሊፈጠር ይችላል የሚለውንም ሁሉንም ነገር ማለት ነው በቀጣዩ ክፍል ደግሞ ቀጣዩን ይችላቸው የመጣ ይሆናል። ለአሁኑ ግን ቲና ታግታለች። ቲና ችግር ላይ ነች። የደረሰላት ደግሞ ለጊዜው የለም። ወደፊትም እንደሚገጥማት ከባድ ነው ማለት ነው የቲና ጉዳይ። አዎ ክፋትን ስናደርግ እንደዚህ ነው። ክፋት መጨረሻው እንደዚህ ነው። ኃጢአት ሞትን ይወልዳል። እና ደል የሚባለውም ለዛ ነው። እና ይሄን ይመስል ነበር። ቀጣዩን በቀጣይ ክፍል ይችላችሁ የሚመጣ ይሆናል። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። መልካም ጊዜ ይሆንላችሁ። በያላችሁበት ሰላም ከሁሉ ይበልጣል። ሰላማችሁ ብዙ ትበልልኝ።